ለአላሁ ረቡል ዒዛ የማይገቡ ነገሮች አሉ። የነገረን እንቀበል። ምክንያቱም ሳቅ የማን እንደሆነ አልገለጸም። አላህ ሱብሓነሁ ወተዓላ የውመ ይክሸፉ ዐን ሳቅ ወዩድዐውነ ኢለ ሱጁድ ፈላ የስተጢዑ። ሳቅ የማን እንደሆነ አልገለጸም። ያልገለጸበት ደግሞ ምክንያት አለ። እህታችን አሲያ በተደጋጋሚ የምሰራቸው ቪዲዮዎች ላይ ተመልክታችሁ ከሆነ አብዛኛውን ጊዜ ስሜታዊ ትሆናለች። ስሜታዊ ሁነን የምንናገራቸው ንግግሮች የምናደርጋቸው ተግባራቶች ደግሞ ብዙ ጊዜ ከሐቅ ያገለሉ ሊሆን ይችላሉ። በየትኛውም ጊዜ ይሁን በተለይ ደግሞ በሸሪዓ ላይ በምንናገርበት ጊዜ የሆነን ነገር ማስተላለፍ በምንፈልግ ጊዜ ከስሜታዊነት ሙሉ ለሙሉ መውጣት አለብን። ስሜታችንን ሙሉ ለሙሉ ከኋላ አድርገን ቁርአንና ሐዲትን የሰለፎችን ንግግር ፊት ለፊታችን ልናስቀምጥ ግድ ይለናል። ቁርአን ላይ የሆነን አንቀጽ ባነበብን ቁጥር ሐዲት ላይ የሆነን ዘገባ ባነበብን ቁጥር ከኛ ስሜት ጋርና ወይም ደግሞ እኛ ካሰብነው አስተሳሰብ ጋር ስላልገጠመ ስሜታዊ መሆን የለብን። ሐቁን የምንመዝንበት በእኛ ስሜት አይደለም። ሐቁ የሚመዘነው በቁርአንና ሐዲስ፣ ከዛም ይህንን ቁርአንና ሐዲስ እነዛ ሰሐቦች ሰለፎች በምን አይነት መልኩ አስተላለፉት ተረዱት የሚለውን ነገር ማየት ነው። ከቁርአንና ከሐዲስ የሆነ ማስረጃ ከመጣ በኋላ መቀበል እንጂ ሌላ አማራጭ የለም። የማንቀበል ከሆነ ግን ስሜታዊ እንደሆነ አላህ ሱብሐነሁ ወተዓላ ይነግረናል። በኢለም የስተጂቡ ለከ ፈአለም አንማ ይተቢዑነ አህዋአሁም። አንተ ለምታዛቸው ለምትነግራቸው ነገር እሺ ብለው ካልተቀበሉ እወቅ፣ እነዚህ ሰዎች የሚከተሉት ስሜታቸው ነው። ስለዚህ ከቁርአንና ከሐዲስ መረጃ ከመጣ በኋላ እንደዚህ አይሁንም እንዴት እያሉ እዚህ ስሜታዊ መሆን አቅን ፈላጊ ከሆነ ሙስሊም የሚጠበቅ ተግባር አይደለም። አስያ እንደተመለከታችኋት አንድ የቁርአን አንቀጽ ላይ ሳቅ የሚልን ነገር አይታ በዛ ላይ እንግዲህ ትንታኔ እየሰጠች ነው። ሸፉ አን ሳቅ የሚለው ሁለት ቦታ ነው ቁርአን ላይ ያለው። ሳባ ንግስተ ሳባ እዛ መስታወቱ ላይ ስትሄድ፣ እንትኑ ላይ ስትሄድ፣ ውሃው ላይ ስትሄድ መስታወት መስሏት እየፈራችበትን ተራካዟ ተገልጦ የሚለው ይፈራችበት የሚናገርበት የውመ ዩክሸፉ አንሳቅን ወዩድአውነ አውነ ፈላ ይስተጢዑን የውመ ዩክሸፉ አንሳቅን እዚ ጋር ሳቁ በሚገለጽበት ጊዜ ሲል፣ ሳቅ የሚለውን ነገር ይዛ ራሷን ትንታኔና ለየት ያሉ እንቅስቃሴዎችን ስታሳይ ነበር። ሳቅ የማን እንደሆነ አልገለጸ። ያልገለጸበት ደግሞ ምክንያት አለ። ለምንድን ነው ይሄ የሆነበት ምክንያት ስንል፣ ከያዘችው ነገር ጋር ስላልገጠመላት። ነገር ግን ልንሆን የሚገባው እንደዚህ አይደለም። በግልጽ ማስረጃ የመጣበትን ነገር ልንቀበል ይገባል። በመጀመሪያ ደረጃ ይህ ቁርአኑ ላይ የተጠቀሰውን ሳቅ የሚለውን በተመለከተ ከሰለፎች ጊዜ ጀምረን ብንመለከት እዚህ ጋር ሳቅ በማለት የተፈለገው ምንድን ነው? ምክንያቱም የክሽፉ ሳይሆን ያለው ዩክሸፉ። የክሽፉ ከሆነ በሚገልጽበት ጊዜ ማለት ነው። ዩክሸፉ ከሆነ ደግሞ በሚገለጽበት ጊዜ ማለት ነው። ስለዚህ ቁርአኑ ላይ የተጠቀሰው በሚገለጽበት ጊዜ ነው ያሉ

ምኑ በሚገለጽበት ጊዜ በሚለው ላይ ተካልፈዋል። ነገር ግን ሰሓቦች እዚህን የቁርአን አንቀጽ በሚተረጉሙበት ጊዜ ተለያይተዋል ስንል እዚህ የቁርአን አንቀጽ ላይ ያለውን ማለት እንጂ ለአላህ ስብሐናው ተዓላ ሰሓቦች ሳቅን ለሱ በሚገባው መልኩ አያጸድቁም ማለት አይደለም። እዚህ ጋር የተፈለገው በሚገለጽበት ጊዜ ተብሎ የተጠቀሰውን ለማለት እንጂ በትክክለኛ ሐዲስ ለአላህ ስብሐናው ተዓላ ለሱ በሚገባው መልኩ ሳቅ እንዳለው ሰሓቦች ያጸድቃሉ። የተለያዩት እዚህ የቁርአን አንቀጽ ላይ ማለት ነው። ስለዚህ የተለያዩት ሰሐቦች እዚህ የቁርአን አንቀጽ ላይ የተፈለገው ለአላህ ሳቅን ማትበት ነው ወይስ አስፈሪው ነገር በሚገለጽበት ጊዜ ምናምን ብለው የፈሰሩትን ተፍሲር ነው የተፈለገበት የሚል ነው? ሰሐቦች እዚ የቁርአን አንቀጽ ላይ የተለያዩት።

በግልጽ የተነገረ ነገር። ነገር ግን አብዛኞቹ ሰዎች አሁንም ችግር የሆነባቸው ነገር ምንድን ነው? ይህንን ሲሰማ ቀጥታ የማንን ያስባል? ዝቅ ብሎ የራሱን ባት ነው የሚመለከተው። ልክ የአላህ መገለጫዎች በሚጠቀስበት ጊዜ እጃቸውን እንዲህ አድርገው ያሳያሉ። ሰውነት አካላቸውን እያሳዩ እኛን የሚመስል ማለት ነው። አዑዝ ቢላህ እያሉ አላህ ሱብሐነሁ ወተዓላ ራሱን ከገለጸበትና ነቢዩ ሰለላሁ ዓለይሂ ወሰለም አላህን ከገለጹበት ባህሪ መገለጫዎች ሰዎችን የሚያርቁ የጥመት አካላቶች አሉ። አህሉ ሱና ወል ጀማዓዎች ግን ለአላህ ሱብሐነሁ ወተዓላ የሚያጸድቋቸው ስምና ባህርያት አጠቃላይ መገለጫዎቹ ስም ቢመሳሰሉም ሁኔታቸው ግን የፍጠራንን እንደማይመስል ያውቃሉ። ለምን አላህ ሱብሐነሁ ወተዓላ ለይሰ ከሚትሊሂ ን በሲር ሰሚዑል በሲር ብሏል። አላህ ስብሐነ ወተዓላ እሱን የሚመስለው አንድም አካል የለም፣ እሱም ሰሚና ተመልካች ነው ብሎ ተናግሯል። የዚህ አይነት አካሃድ ደግሞ የትኛውም የአላህ መገለጫ ላይ ይመጣል። ለምሳሌ ለአላህ ስብሐነ ወተዓላ ዛት አለው ብለን እናምናለን። እነዚህ የአላህን ባህሪያቶች ውድቅ የሚያደርጉና የአላህ ባህሪ ሲነገር እነዚህ የሚደነግጡ ሰዎች አላህ ዛት አለው ብሎ ያምናሉ። ፍጡርም በአጠቃላይ ደግሞ ዛት አለው። ነገር ግን ለአላህ ዛት አለው ሲሉ የፍጡራኖችን ዛት አስበው ያውቃሉ ጭራሽ ያውቁ አልቀውሉ ፊት ሲፋት ከልቀውል ፊት ዛት በአንድ የአላህ ስምና ባህሪያት ላይ መናገር ልክ በአላህ ዛት ላይ እንደምትናገሩት። ለአላህ ስብሐነሁ ወተዓላ ዛት አለው የሰዎችን ዛት የማይመስል እንደምትሉት ሁሉ ለአላህ ስብሐነሁ ወተዓላ ባህሪያት መገለጫዎች አሉት የሰዎችን ባህሪያትና መገለጫዎች እንደማይመስል። በስም መመሳሰሉ ደግሞ ከፍጡራን ጋር መመሳሰሉን አያሳይም። ለዚህም አንድ ምሳሌ እንመልከት። አላህ ስብሐነሁ ወተዓላ የሰው ልጅን ሰሚዐን በሲራ ብሎ ገልጾታል፣ ፈጀዓልናሁ ሰሚዐን በሲራ ሰሚና ተመልካች አደረግነው ይላል። አላህ ራሱንም ደግሞ ሰሚና ተመልካች ብሎ ገልጿል። ወሁ ሰሚዑ ልበሲር፣ እሱ ሰሚና ተመልካች ነው። አላህ መክሉቆችን ፍጡራኖችን ሰሚና ተመልካች ብሏል፣ ራሱንም ሰሚና ተመልካች ብሏል። የአላህ መስማትና መመልከት የኛን መስማትና መመልከት ይመስላል? ይህንን የሚያስብ የሚገነዘብ አለ? ጭራሽ የለም። ለአላህ መስማትና መመልከት ከፍጡራን መስማትና መመልከት ጋር ሳታመሳስሉ እንደተቀበላችሁት በቁርአንና በትክክለኛ ሐዲት ላይ የጸደቁ የአላህ ስምና ባህሪያትን ልክ እንደዚሁ ከፍጡራን ጋር ሳታመሳስሉ ተቀበሉ። ይህ ነው የሰለፎች መንገድ። ይህ ከዚህ ውጭ ግን ለእኛ ስሜት ስላልተመቸን እኛን ስላልገጠመን ዝም ብለን የአላህ ስምና ባህሪያት ሲነገር መደንገጥና መበርገግ ይሄ የጥመት ሰዎች አካድ የሚሆነው ልንጠነቀቅ ይገባል። የሰለፎችን መንገድ፣ የሰሓቦችን መንገድ ማወቅ ከፈለግነ ቁርአንና ሐዲትን በሰለፎቹ አረዳድ መመልከትና መረዳት ይኖርብናል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።